ነገ እናንተ አፍ የላችሁም? ቤታ ኮ ቤተሰብ ትሳደባለ ልጅ ትሳደባለ ስትባሉ አፍ የላችሁም? የእናንተም ጉድ ቪዲዮችሁ ተጎልጉሎ ይወጣል። እናት ትሳደባለ ስትል እየወዳ በራሰቅ እናትን ብዳ ብለህ ቅድም የተሳደብ ከሆን ይዤ ልመጣሉ። አለቀ። ማንነታችሁ ነው የምታሳዩትኝ ስታስጣሉ። አይኖ ግማሽ እብድ ነው እንዴ እናንተ። በአንድ የሆነ ኮ ነርቮ የተነካው የሆነ ቪዲዮ ይልኩለታል፣ ካሁን ካሁን ከቴቴ ጋር ታረቀች ብሎ። በኢየሱስ ክርስቶስ ስም ሰው በአንድ ደቂቃ ውስጥ ያው ሁላ ስድብ ይሳደባል እንዴ እረ፣ ይሄ በስመ አብ፣ ይሄ ሰው አይደለም። አምላክን አቦ ና ውጣ አንተ፣ በእናትህ ምን አባህ ነው አንተም ብሎ ያርሰናል። ደጋፊ ደንቆሮ፣ ሂድና ዝም በል አንተ። የዛ እንትና ወሬ አታውራ። እኔን ሰው ሳይ አሁን ደግሞ እኔ ላይ ልትመጡ ነው። አንዳንዶቻችሁ አታፍሩም ግን ትንሽ መብቴ እኮ ነው። መታረቅ እኮ እንዴ ለምን ታረቅሽ? ለምን ካሁን ካሁን ግን ምን አይነጉርናል። ሰው እዚህ ቲክቶክ ላይ ለሰው ለሰው ድምፅ የሚሆኑትኝ ለሰው ጠበቃ እንሆናለን ብለው የሚቆሙት እነሱ ከማያወዱት ሰው ጋር እናንተ ከተጣላችሁ ይቆሙላችኋል። ግን እናንተ ደግሞ ከተታረቃችሁ የተስማማችሁ መስሎ ከታያቸው ደግሞ መልሷ አዙረው ይወጓቸዋል፣ ይሰድቧቸዋል። እኔ ማርያምን ለሰው ልጅ ድምፅ ከሆንኩኝ ከልቤ በትክክል ነው ድምፅ መሆነው። ካልሆንኩ ደግሞ አልሆንኩም ነው። በቃ በቃ። ሁሉም ለጥቅሙ ነው። እንትን የሚለው ደግሞ ዩቲዩብ መታ ትሸቅልባቸዋለ። ልሸቅላ እንዴ? እየተዝናኑ መስሎኝ ደርቀው ተቀምጠው እኮ አይደለም። አንተ አትከፍለኝ፣ እነሱ አይከፍሉኝ። ምቀኝነታችሁ እኮ ለዚህ ነው። ምቀኛናችሁ እኮ የምላችሁ እኮ ለዚህ ነው። እንዴ ዩቲዩብ ለዩቲዩብ እኮ አበሻዋ አይከፍለኝ ጊፍት አይሰጠኝ። እዚህ እንዲያውም ጊፍት ከሚሰጡ ዩቲዩብ ላይ ልሸቅል። ዩቲዩብ እኔ ብቻ ነኝ እንደ የምሸቅለው መላው የአሜሪካን ሕዝብ እንዳለ አይደል እንደ ዩቲዩብ ላይ ያለው ነጩ፣ ቀዩ፣ ህንዱ፣ ምኑ ቤታ ከማን ተለይታ ነው? ዩቲዩብ ማሰራው እንደ ዩቲዩብ ልሸቅልባችሁ ይሁን። እንዳለ እንዳለ እንዳለ ነጮች ዩቲዩብ ላይ አይደል እንደ ያሉትኝ እንደ ስንት ሰው ነው የዩቲዩብ ቻናል ላይ ያለው? ቤታ ልሰቅል መብቴ እኮ ነው። ብሸቅልስ አልከፈላችሁ። ዩትዩብ ላይ ሲሄድ አንድ አምስት ሳንቲም አትከፍሉ። በአይናችሁ ነው የምታዩት። ለሱ ምቀኛ መሆን እሺ፣ እዚህ ቲክቶክ ላይ ጊፍት ሲሰጥ ነው የምትመቀኙትኝ። ዩትዩብ ላይ ልሸቅል ልሸቅላ፣ እንዴ ምን አይነት ምቀኛ እንደሆኑ! እንዴ ሊበሉኝ ደረሱ። አሁንማ እኮ ጂሰስ፣ ሰው በዚህም እንትን ይላሉ። ነገሩን ያስረዱኝ። እሱ ስላኖረንለት ለትኮ ነው እንዴ! እኔ እኮ ከዮኒ በላይ ክፉ ነው ጉቶ። አይ በጣም በጣም በጣም መርዝ ሰው ነው ማለት፣ በጣም መርዝ ሰው ነው። እግዚአብሔርን ማለት አሁን፣ እኔ የእውነት እኔ ኮ መጀመሪያም እኮ ተናግሬያለሁ። ምን ብዬ እንደተናገርኩኝ ታውቃላችሁ? ልክ ለእኔ ቤታ፣ ላንቺ የዳብ ድምፅ ሆነልሽ ምናምን ብለው ሲልኩልኝ ከቴቴ ጋር ስለተጣላው ነው ነጋውን፣ ከቴቴ ጋር እንኳን ብታረቅ አልኳቸው እያልኩኝ ነበረ ሰይጣኑን ነው የሚነሳበት እያልኩ ነበር። እኔ መቼም እኔ ማንም ስላለኝ አደለም፣ ግን ብዙ ቴቴ እንደ በፊቱ ሰድቦኝ ቢሆን እግዚአብሔር እንታረቀው ነበር። እንደ በፊቱ ዝም ብሎ ስድቤ ነቆራ ምናምን ቢሆን ግን ስሜን ነው ያጠፋው፣ የውሸት በብዙ ነገር ስሜን አጥፍቷል፣ ባላረኩት ነገር። ለዛ መቼም እንደ በቃ አለቀ። ሰው ልጅ ባለመታረቅም ተናንቆ ተራርቆ ይኖራል። በቃ ግዴታ እየመጣው ቀንና ከሌሊት መሳደብ አይጠበቅብኝም። ስሳደብ መከራ ሰው ስሳደብ መከራ ተሳዳቢ ባለጌ ሰው ንቄ ደግሞ በራሴ ሕይወት ደግሞ ስጫወት ደግሞ ምንድን ነው ፈርተሽ ነው መሰዳደብ አለብሽ? ፖለቲካ ሳወራ ደግሞ ዘር የምትጠይ ሰው መታጋዲ ፖለቲካ ሳቆም ደግሞ በአማራ ሕዝብ ነግደሽ ላሻልሽ እንዴ! ጤነኛ ረሎ እንዲ እነዚህ ዩቲውብ ስከፍት ልሸቅል ምን አባታችሁ ነው ከኔ የምትፈልጉት? ምቀኛ ክፎች ምን አይነት ሊበሉ እንደረሱ ምን አባታቸው ምን አባታቸው ላድርጋቸው እግዚአብሔርን እንዴ! ምን አይነት ሰው ነው ግን ክፉ ሰው፣ በየሱስ ክፉ ነው። እግዚአብሔርን ምን አይነት ክፉ ሰው ነው? በጌታ ለዚህ ስድብ አጣውለን ኑሃና እኔ እኮ እግዚአብሔር እግዚአብሔርን የሰው ክፋቱን ጥግኩ እያየው እኮ ምን ሰይ ሶሪ ለማን ነው? ሄኖክ ሶሪ ምለው እናትን ቂጧን እንትን ይበሉል ጥምባታም ለማን ነው? ለእነሱ ነው። ይቅርታም ጠይቀው እበት ጭራሽ ደግሞ ስማኝ፣ አንተ ዮዳ ብትባል አህያ ማለት ነው። እቴቴን ጠለዋለው ጠላቴ ነው አደለ ምለው። ከሱ በላይ ማለት ነው አባቴን የነካቀን፣ አንተን ለእኔ ጠላቴ አስረግጬ ነው የምነግርህ። ይህች ደሞ ገጣጣ እች ባለጌ ትላለች ገጣጣ። ግን ፊትሽ ደግሞ ርዝማን እናትሽና ጥንባታ። ትሰማኛለህ? ከቴቴ በላይ እናውጣ አንተ ሄኖክ፣ ከቴቴ በላይ እምጠላቅ አንተን ነው የምትሆነው። አባቴን የነካቀን እበት ያ ውሻ አስር ጊዜ ስሜን ቢያጠፋ ምን ቢልም ቤተሰቤን አልነካም። እንሳደባለሁ እናት ሳደባለሁ ኔበር ጊቫፕ እናት ሻፈር ትብላ ጥምበጣም አታርጊ። ያልሽኝ ነገር ነው የማረገው። አትበይኝ፣ ዝም በይ፣ ጸጥ ብለሽ ውጭ አትበይኝ። በቃ ዝም በሉኝ። እንዲያትበይ፣ እንዲያትበይ፣ አትበይኝ እኔ እኔ እንደፈለጉ ሲናገሩኝ አልቆምሽልኝ አልቆም ሽልኝ አሁን ደግሞ እዚህ ታወራለች። ግማታ እንዴ ለምን ሰው ኮመንት ጻፈ ብሎ እግዚአብሔር ጋር አበደ ሉ ቴርቲ ፎር ቴርቲ ፎር እና ምን ችግር አለው ታዲያ ቴርቲ ፎር አሮጊት ነው እድሜ ትልቅ ሆነ። ለምን ሀምሳሉንም አባትን ሸጉርልሃለሁ። ምን አባሁን የታወራለህ እዚህ እሺ ይሄ እሺ፣ ኢትዮጵያ እንደዛ አረጋለሁ፣ እሺ በዛኛው አካውንት ይገባሉ ወይ? ሲአር አይ ላቭ ዘ ፒክቸር እንትን እኮ ነው ይሄ። ምን መሰላችሁ፣ ምን ሚል አፕ መሰላችሁ? ፎቶአችን ስታስገቡ የድሮ እንትን ያመጣላችኋል። አፑ ጠፋብኝ፣ ረሳሁት። ቤታ ጠላቶች፣ የአማራ ጠላት አንድ አይነት ሰዎች ናቸው። ለም ቦታ ሰጠሽ፣ ታወሪያቸዋለሽ። ጋለሞታ ሴቶች ሚጣሉሽ በውስጥ ፈትፍታው አልቻሉሽም። እኔ እኮ እኔ እኮ ችግር የለብኝም እኮ አሁንም እኮ መልስ አልሰጠውም፣ ግን ገብቷቸዋል። ቁጭ ብዬ ሳስበው እንዴ፣ በዚህ ልክ አሁን ካሁን ከቴቴ ጋር ትታረቃለች ተብሎ ኮመንት ላይ እኔ ቤት መጣ ተብሎ ይሁላ ወድጅብኝ ማብረድ አሁን እኮ የወዳ ቢያሳቀኝ ነገር አልፈታትም። ቤታ እንሰድባት አለው የድሮ ፎቶ አለኝ ጡቷን እንትን ብላ የድሮዋን ቪዲዮ አውጣት እንዴ ምንስ ብታረግ እኔ ቤታ ነኝ፣ የሚለውጠኝ የለም። ስድስት ዓመት ሙሉ ይሄ ማህበረሰብ እኮ ያቀኛል። ለማያቅ ሰው ነው እኮ የምታስረዱት። አይቶ ለማያቅ ላይቭ ላይ ላረኩት እንዴ ላይቭ ላይ ላወራሁት ላይ ነገር ሪከርድ አርጋችሁ ትልቅ ሚስጥር እንዳያዛችሁ ነገር የቤታን ጉድኑ እናዳምጥ ሲባል ላይቭ ላይ ያወራሁት ነው እንዴ ላይቭ ላይ እኮ የተወራ ነገር ኮ ሚስጥር አይደለም። በሰዓቱ ላልነበሩ ሰዎች እያደረሳችሁላቸው እኮ ነው አለቀ ሚስጥር የሚባለው ከሁለት ሰው ጋር በስልክ ተደብቄ ሳወራ ነው ላይቭ ላይ ያማሁትን የተናገርኩት የተሳደብኩትን እንደ ትልቅ አምጥታችሁ የምትፖስቱት ሚስጥር እኮ አይደለም ላልመጡ ሰዎች ነው የምታደርሱት በሰዓቱ ላልነበሩ ጤነኛ አይደሉም እንዴ ጉንፋን ይዞኛ ፓርቲ ይለቀቀ ሽሽ ይለቅላቸዋለሁ። ነገ ዩቲውብ ላይ እኮ ስለምገባ በጊዜ ልተኛ ብዬ ነው። ታውቃላችሁ ሰራ የሚሰጡ ያን ምን አቃል አምላኬ ሆይ ፈጣሪ ሆይ ይሄን ቪው ውሰድና ለነሱ ስጣቸው። ዩቲውብ ላይ ያለኝንም ቪው ለነሱ ስጣቸው። ላይክ የምታደርጉልኝን አምላኬ ሆይ ለነሱ ስጣቸው። ከምንም በላይ የሰው ሞዴል ስጣቸው። ፎቶዋቸውን ሰዎች እንዲያረጉላቸው አርግ። የእኔን ነገር ፈጣሪ ውሰድና ለነሱ ስጣቸው። እስኪ ይሄ የሚያንገበግባቸው ከሆነ ያድርጉት፣ ይኑሩት። እንዴ በእውነት በቃ የኔ ያለኝን ነገር አምላክ ሁሉ ወስደክ ለነሱ ስጣቸው። እስኪ እንዲያው እግዚአብሔርን እኔ ምን ከዚህ በላይ ምንም ልረዳቸው አልችልም። በቃ የእኔን አምላክ ያለኝን ሁሉ ከእኔ ላይ ገፎ ጸጋይ ሁሉን ነገር ወስዶ ለእናንተ አይስጣችሁ ችግር የለብኝም። እኔ ጉፋን ዜና ሰ እንቴ በኋላ እንዳታለቅሽ። ሳለቅስ እምባ የሚጠርግልኝ አምላክ እንጂ እንዳንተ አይነት ደንቆሮ አይደለም። ሳለቅስ፣ ስሳዝን፣ ስከፋ አምላክ ከጎን የሚቆሙ እንባ የሚጠርቀው ፈጣሪ እንጂ እንዳንተ አይነት አስመሳይ አውሬ፣ በህይወቱ ደስተኛ ያልሆነ በህይወት ካይታኝ አግኝታ የማታቅሰው ላይ ይህ ሁላ ጥላቻ ያደረብክ አይደለም። እንባ የሚጠርገው ፈጣሪ እንጂ። እንዳታለቅሽ፣ ላልቅሳ። የሚያለቅስ ሰው እኮ ልብ ያለው ሰው ነው። እንዳንተ አይነት ሆዱ እባ መጥፎ መርዝ ሰው እንባ አይደለም እዚህ እናቱ ፍለፊት ብትገደል እንባ አይወጣህም አባት ፍለፊት ቢሞት አውሬ ክፉ ሰው ነክ ልብ የሌለ ሰው ነክ የሚያለቅስ ሰው የሚያዝን ሰው ነው ገባክ ልብ ያለ ሰው ነው የሚያለቅስ ሰው ማልቀስ እንደ ውድቀ ልታይ ደነስ